ፈጣሪ ስም አረ፣ ሄሉ አረ ሄሉ ተመለሽ፣ ወደ ራስሽ እስጊዮ። አረ ሄሉ ተመለሽ፣ ወደ ራስሽ። እንዴ፣ ምን ሆነሽ ነውማ? እንደዚህ ሆነሽ የመጣውም እኮ ተመልሶ እንኳን ቢመጣም እንኳን አገላንች የሚሆነሽ ሰው አይደለም እህት። አረ በቃ አረ ተመለሽ በቃ። ለሱ ብለሽ እንደዚህ ትናንትና ያንን አደረግሽ፣ ዛሬ ደግሞ የመጠጥም አትሰብስበሽ ቁጭ ራስሽ። ማን ደሴት ብለሽ ነው ማን ኧረ ጥሩ አይደለም ሄሉ። እኛ ምናቃት ሄሉ አይደለችም። አሁን ላይ እኛ ምናቃት ሄሉ አይደለችም። የእውነት ስነግራችሁ እኔም ማቃት ሄሉ አይደለችም። ይች ልጅ የእውነት ስነግራችሁ ማቃት ሄሉ አይደለችም። ማቃት ሄሉ እንደዛ አይደለችም። የማቃት ሄሉ እንደዛ አይደለችም። እስጊዮ ዛሬ አይታችኋል። አልጉድ እንዴ፣ ምን ሆነሽ ነው? እንዴ ለራስሽም ቢሆን ራስሽን ማስከበር አለብሽ እኮ። እሱ ማን ስለሆነ ነው? ጥርግ ብሎ ይሄድ። ወንድ ቢሄድ ወንድ ይመጣል። እንዴ፣ ምን ሆነሽ ነው እሱ ብቻ ነው እንደው እንደ ወንድ ያለው። ምን ሆነሽ ነው ማማዬ? እኔ በጣም አደንቅሻለሁ፣ እወድሻለሁ ሄሉ የዛሬው እና የትናንቱ ስራሽ በጣም ጥሩ አይደለም። ፍቅር ነው፣ እረዳሻለሁ። ፍቅር ይዞሽ ነው። አይ ነው ፍቅር ከባድ ነው። እረዳሽ ወዲቻታለሁ ውዶች። ነገር ግን ደግሞ በዚህ ልክ ሄሉን የምናቃጀግና ይግና ሴት ናት። ለዚህ ምኑ ደስ ይላል? እውነት ለመናገር ምንም እኮ የሚካበር ነገር የለውም። ለዚህ ብላ ራሷን ዝቅ ማረግ ዛሬ ለእሷ ጉልበቷ ሰላም ጤና ይስጥልኝ። እንዴት ናችሁ? ሀቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላምና ፍቅር ጤና ከእናንተ ጋር ይሆን እያልኩ አሁንም በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ተከመቻችሁ ላይክ፣ ሼር አስተያየት አድርጉ ማለት ነው። ቤቴ ቤታችሁን እወዳችኋለሁ። እግዚአብሔር አምላክ እያላችሁበት በጤና ይጠብቃችሁ ዛሬ በሄሉ ትንሽም ተበሳጭቻለሁ፣ ደግሞ ማሳዝናኛለች። እኔ ሴት ነኝ፣ ይረዳታለሁ፣ ያለችበትን ነገር ተረድቻታለሁ። የምትወዱት የምታፈቅሩት ሰው ጥሏችሁ ሲሄድ ከልባችሁ ለማውጣት ትንሽ ይከብዳል፣ በጣም ከሚባል በላይ ሁላችንም አፍቅረን እናውቃለን። አፍቅሮ የማያውቅ ሰው የለም እውነት ለመናገር ሄሉዬ ደግሞ የወደድነውን ያፈቀርነውን ያፈቀር ነውን ሰው ደግሞ እሱ ካልወደደን ልናገኘው አልንችልም አንችልም አንድ ጥያቄ ልጠይቃችሁ እህቶች፣ እውነት ነው እምላችሁ ሴት ልጅ ከምታፈቅር እልቅ ወንድ ልጅ ቢያፈቅር ይሻላል። ለምን ልትሉ ትችላላችሁ። ወንድ ልጅ ካፈቀራችሁ የትም አይሄድባችሁም። ሴት ከሆነች ግን አፍቃሪ ያ ወንድ ልጅ በልቡ ሌላ ሴት አለች። አያችሁ አይደለ? እቤት ላለችው ለአፍቃሪው ሴት ለአፍቃሪው ቦታ ይሰጣትም። አያችሁ። ወንድ ከሆነ ግን የሚያፈቅራችሁ የትም አይሄድባችሁም። አያችሁ አይደለ ሄሎ፣ አያችሁ አፍቃሪ ሆና ተጎዳች። አለቀ እሚወዳትማ የሚያፈቅራትማ ቢሆን በአንዴ ያልነበረም ከልቡ የሚያስወጣት ሲጀመር ወደ ልቡ ራሱ አላስገባትም። ሄዱን እውነት ለመናገር ከአንገቱ በላይ ነበረ። ይችን ከጎኑ አድርጎ ሲለበልብ ነበረው። ጎዳት፣ ተጎዳች። በቃ ሄሉ እውነት ለመናገር እንደዚህ ሆና አታቅም። ሄዱ እንደዚህም ሆና አይቻትም አላቅም። ሄዱ ይሄን አደረግ ዛሬ የዘራትን ነገ ታይዳታለህ። እመነኝ ማለት ነው። እውነት ነው ምላችሁ። ሴት ልጅ የማትወዱ ከሆነ የማታፈቅሩ ከሆነ ወደ ህይወቷ አትምጡ። አለቅ። መምጣትም አይፈላል፣ አያስፈልግም እኮ አሁን። ሄዱ ዛሬ እንዴ፣ አበደች ልበል መሰለኝ እንጂ እንዴ። እውነት ይህን እኮ ነው ምላችሁ። እንደዚህ ከመሆን ወዲያ ምን ይመጣል እንዴ? ሄሉዬ፣ እንዴ ነገ እኮ ይህን ቪዲዮ እኮ ነገ ልጆችሽ ተመያውታል እኮ እህት፣ እንዴ ተይንጅማ ምን ሆነሽ ነው? እንረዳሻለን እኮ አይኖ፣ ማንም ሳያፈቅር የኖረ የለም። ማንም ሚወደደውን ያፈቅረውን ያፈቀረውን ያገኘcj ያላገኝ አለ። ገባሽ አይደለም? እምንረዳሽ ነን፣ ነገር ግን ደግሞ ራስሽን ማስከበር አለብሽ። የዛሬው ቪዲዮሽ ማርያምን፣ እኔ እንጃ ምን እንደምል አላቅም። ከዛሬው ከትናንቱ የባሰ የዛሬው ቪዲዮ ደግሞ። በዚህ መልክ አንቺን አናቅሽም እኛ፣ በዚህ መልክ ጀግና፣ ቁጥብ ስትር ያልሽ ሴት መሆንሽን ነው የምናውቀው። የምሬ ነው የምልሽ። ለዚህ ብለሽ? ለዚህ እንዴ? ወንድ ቢሄድ ወንድ ይመጣል እኮ። ጥርግ ይበል፣ ተይው። ነገ ተመልሶ ይመጣል፣ ይለምንሽ። እመኚ እንዴ። ራስሽን ኮስተር አድርገሽ ብትቀመጭ ጥሩ ነው ብዬ ነው ማስበው። እውነት ለመናገር እንደዚህ መሆንሽ ተገቢ ነው ብዬ አላስብም። የእውነት እኔ እንጃ ምን እንደምላችሁ። አትደውይብን እንዴ ሄሉዬ። ለምን እሷ እግር እሷ እግር ስር የምትወርቂው? ተይልኝ እግር ሷ እንዴ ማሰሮች ነው እሷ እግር ስር ምወርቂላት፣ እንዴ ምን ስለሆነ ነው ሄሉዬ፣ ንጉስ ነው እንዴ እሱ፣ እንዴ ንጉስ ነው ምን ስለሆነ ነው ሄሉ? እንዴ ዝም ተወኝለት። ፍቅር ይዞሻል፣ አይኖ የራሱ ድርጊት ነው። ፍቅርም እንዲይዝሽ እንዴ ያደረገው አይኖ ነው። ለማይወዳትን ሴት እያቀፈ እያሻሸ ፍቅር ያስያዘሽ እሱ ነው፣ አይኖ ነው። ተረድቼሻለሁ፣ ነገር ግን ምን ታረጊ ሃዲ ሄሉ። ወንድ ልጅ ሲያፈቅር ነው አሪፉ። ሴት ስታፈቅር ተጎጅ ናት። ተጎጅ ናት የኔ ናት። እኔ ምን እንደምል ራሱ አላውቅም። ውዶቼ የዛሬውን ይሄልን ብዬ አይታችኋል። ውዶቼ እኔ ሄሉን በዚህ ልክ አልጠበኳትም። የእውነት እኔ ሄሉን የማውቃት ኮስታራ፣ ጠንካራ፣ ጀግና ሴት ነበር። ዛሬ ግን ተረታለች፣ አልቻለችም ተረታለች አልቻለችም። ልቁር ሁሌም ከጎንሽ ነኝ እያላት ነው። የምሬ ነው የምላችሁ፣ እውነት ሰው ያስፈልጋታል። ሄሮ ሁሉ ላይ ያ የእውነት ይች ልጅ ግን ብታረጋጋ ጥሩ ነው ብዬ አስባለሁ። የእውነት የዚች የልጅንባ ባነገ ዋጋ ያስከፍልሃል። ያ በአንተ ባይደርስብህ ነገ በልጆች የሚደርስ ነገር ነው። የዚች የልጅን በእውነት ንጹሕ አፍቃሪ የዚች የልጅ እምባ የትም የት እንደሚያደርስ እውነት ያፍ በጣም ከባድ ነው። ሄሉ ላይ ይህን ያደረግክ በጣም ከባድ ነው። ይቺ ልጅ እንዲትረጋጋ የሆነ ነገር እንዲታረጋት እንፈልጋለን። ያለ ያቺ ልጅ አትረጋጋም። ከሚባል በላይ አፍቅረዋለች፣ ከሚባል በላይ ወደዋለች። በጣም ነው የወደደችው ያፈቀረችው። ሴት ልጅ ስታፈቅር እኮ በቃ ሁለመናዋን ነው የምትሰጠው። ችግሩ እኮ ይሄ ነው። ሁለመናዋን ትሰጣለች። ሁለመናዋን እራሴን አሞኛል። ተናድጃለሁም አዘኛለሁም። ደግሞም ተናደርኩኝ ስለምወዳት መሰለኝ በቃ ለእሱ እንዲህ ሆና መታየቷ በጣም ተናደርኩኝ። የተደበቀውን ፎቶ አውጥታ ይዛ እንዲው ለማትሆኑ ነገር እንደ ወደ ሰው ህይወት እየመጣችሁ እን ሴት ልጅ ልብ የምሰብሩ እንዲያው እውነት የምድር እናንተ ነኝ እንጃ ምን እንደምል አላውቅም። የእውነት እንዴው ምን ልበል፣ የእውነት የተደበቀውን ፎቶ ሁሉ አውጥታ ዛሬ አይጣቸዋታል። እንግዲህ እንደዚህ ስትሆን ሄሉ ማየት በጣም ለኔ ከብዶኛል፣ ከሚባለው በላይ ነው የከበደኝ። ሄሉን እኔ በዚህ መልክ አላውቃትም ነበር። ሄሉን እኔ በዚህ መልክ አላውቃትም ምንበር ነበር። እንደዚህ ራሷን ስታ እንደዚህ መሆኗ በጣም ይከብዳል ሄሉ ለማስቀመጥ በጣም ይከብዳል። እኔ እውነት እንዴ ስትሆኛለሽ ብዬ አስቤ አላውቅም ነበር። እንዲሁም ጠንካራ ሆነሽ ብርቱ ሆነሽ ጀግንነትሽን እንደምታሳይን ነበር ያሰብኩት። ነገር ግን እንዳሰብኩት አልሆነ። ተሸንፈሻል፣ ምክንያቱም በልብሽ ገብቷል ልጁ። ተሸንፈሻል፣ በልብሽ ገብቷል። አይኖ በልቧ ገብቷል ልጁ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከሷ ጋር ይሁን ነው እምለው። ውድ አድማጭ ተመልካቾች፣ ቪዲዮ ይሄን ይመስላል። እንግዲህ ከተመቻችሁ ሐሳብ አስተያየት ስጡ። እናንተም የተሰማችሁን ሐሳባችሁን ስጡ። እኔ እኮ ተረድቻታለሁ። ፍቅር ከባድ ነው እውነት ለመናገር። ግን ደግሞ ራስን ማስከበር ግዴታ ነው ብዬ ነው የማስበው። እንደዚህ ሆኖ የመጣው ደግሞ ለእሱ አይሆናትም። ነገም የበለጠ ከዚህ በላይ ጎርቷት ነው የሚሄደው እና ይቀርባት፣ በእኔኝ እንደኔ እንደኔ። እናንተ ደግሞ ሐሳባችሁን ስጡበት።